ሰላም የሆነላችሁ፣ ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ አንድ መልዕክት ይዤ ነው የመጣሁት። መልዕክቴ ምንድን ነው? በህይወታችሁ ላይ ማንንም ሰው አታምኑ። አንዳንድ ጊዜ ሰው ማመን ራሱ መጥፋት ነው እና ስለዚህ አባታችሁም ይሁን እናታችሁም እናቱ እንኳን ይሄን ኃይል ጨካኝ ባትሆን አባት ወይስ ደግሞ ወንድሞች እህቶች። ወይ ደግሞ ጓደኛም ቢሆኑ አይታመኑም እና ራሳችሁን አንዳንድ ጊዜ የሚጎዳችሁ ነገር ምስጢር አድርጋችሁ የያዛችሁት አትናገሩ። ምክንያቱም ዛሬ ምስጢራችሁ ከናገራችሁ ነጌ፣ ወይ ከተጣላችሁ፣ ወይስ ደግሞ የሆነ ነገር ላይ ካልተስማማችሁ ስለሚጎዳችሁ የሚያውቁት ይናገራሉ። ስለዚህ ስለዚህ በተቻለ መጠን በራሳችሁ መያዝ ሞክሩ ማንንም ሰው አታምኑ በሕይወታችሁ ላይ ለምሳሌ አሁን እናንተን ለመጉዳት ባያስቡ ራሱ ማለት ነው ለስራችሁ ወይ ደግሞ በትምህርትም ይሆን በስራም ይሆን በኑሮ በምን ነገር ደስተኛም ከሆናችሁ እኔ ደስተኛ ነኝ እንደዚህ ነው ወይ ደግሞ ወደ ነጌ ነጌ ይሄን ሀይል መስራት እፈልጋለሁ እንደዚህ ማድረግ እፈልጋለሁ እንደዚህ ነው እቅዴ ወደፊት ኑሮ ወይም እንደዚህ ለማምራት ነው የሚያስበው ብላችሁ ለማንም ሰው አትናገሩት። ስኬት ለመሆን ስታስቡ የምትናገሩት ለሰው ከተናገራችሁ በኋላ ሰው ኔጌቲቭ ነገር ነው የሚያስብላችሁ እንጂ ፖዚቲቭ ነገር አያስባላችሁም። ኔጌቲቭ ነገር የሚታስብላችሁ ደግሞ ወደ እናንተ ይመጣል። ለምሳሌ እናንተ ጋር ተንኮልም ባያስቡ እናንተ ስኬታማ ሆናችሁ ከተገኛችሁ እኔስ ቢሆን እኔስ ለምን እንደዚህ አልሆንልኝም? ለእኔስ ቢሆን ብሎ ሲል ለሚያስቡት እናንተ በቃ በብዙ ነገር ደስተኛ ሆናችሁ ስትኖሩ ካዩ እንደዚህ ያድርጌ ነው ብላችሁ አትናገሩ ማለት ነው። ለማንም ሰው ለቤተሰብም ይሁን ወይ ደግሞ ለእህት ለወንድም ለማንም ሰው ይሁን አትናገሩ። ጓደኛ የምትወዱ ጓደኛ ራሱ ማለት ነው። ምክንያቱ ስለ እናንተ ይቀናሉ። ለምሳሌ ባይቀኑ ራሱ እነሱ እናንተ አሁን ለምሳሌ በትምህርታችሁ ጎበዝ ብትሆኑ እንዴት አጠንታችሁ ምን ብላችሁ ደክማችሁ ነው መቼም ደስታ ትምህርት ዝም ብሎ አይገባ እና እንደዚህ ነው። ወደ ወደፊት አሁን ለምሳሌ ሐኪም መሆን እፈልጋሉ ወደፊት እንደዚህ ጠበቃ መሆን ይፈልጋል ወይስ የሆነ ነገር ብላችሁ ስትናገሩ ይቅዳችሁ። ወደፊቱ እነሱ እኔስ ቢሆን እኔስ ቢያርግ ብሎ ስለሚያስቡ ቅናት አለባችሁ እና ወይ ደግሞ እኔስ የሚለው ነገር እናንተን እንዳትደርሱ ያደርጋል። ጥሩ አይደለም እና የምትሰሩም የምትኖሩም ሁሉም ነገር ለማንም ሰው እንደዚህ ፊትፊት አድርጋችሁ አትናገሩ። ጥሩ ነገር አይሆንላችሁም። በህይወታችሁ ደስተኛ ከሆናችሁ ራሱ ደስተኛ እንደሆናችሁ አታሳዩ። ለሰው ሰው መጥፎ ነገር ያስባል ማለት ተንኮል ያረጋላችሁ ማለት ሳይሆን፣ ለእናንተ እሱ የኔ ቢሆን ብሎ ስለሚያስብ ለእናንተ መምጣት ያሰባችሁት ነገር የምትደክሙበት ነገር ለኛ ለኔ ብሎ እሱ ስለሚያስብ ወደ እሱ ነው የምሄደው እንጂ ለእናንተ ኔጌቲቭ ነገር ይሆናል ፖዘቲቭ ነገር አይመጣላችሁም። እና ሁሌ ለሰው ማንም ምንም እንዳትናገሩ። ደስተኛም ከሆናችሁ ደስተኛ ነኝ እንደዚህ ነኝ ብላችሁ አትናገሩ። በተቻላችሁ መጣር፣ ጸጥ ብላችሁ በኖሯችሁ ብቻ በራሳችሁ ብቻ በውስጣችሁ ተነጋግሪያችሁ መኖር አለባችሁ እንጂ ምንም እንትን አትበሉ። ሌላ ደግሞ በብር ማንም ሰው አይታመንም። በብር ማንንም ሰው እንዳታምንም። ብር የዚህ ዓለም ገዢ ብር ይሆናለች እና እንደፈለጋችሁ ብር ቢኖራችሁ ብር ቢኖራችሁ ለምሳሌ ብዙ ብር ያላችሁት ስንትና ስንት ያላችሁ ዓለሙ መግዛት የሚችሉት ብር አይጠግቡም። አሁንም ገና ብር እንዴት አድርገን አሁንም እንሰራለን ብሎን የሚያስቡ እንጂ ይበቃኛል ይሄ ሁሉ አመት ሰርቼ ያስቀመጥኩት ይሄ ሁሉ ለልጆች ልጆች ራሱ ዓለሙ ብሉ የሚያኖረው ብኖረው ራሱ ሰው አይጠግብም። እና ስለዚህ በብር ላይ ሰው አታምኑ። የሰራችሁት ማንንም ሰው አምናችሁ ብራችሁን አታጥፉ። ለምሳሌ ወደ አረብ ሀገር መታችሁ የምትሰሩት ሌላ ቦታ የምትሰሩት ካላችሁ ብር ጥሩ አይደለም። ሰው ያጣላል እንደፈለገ ቢሆን አዎ ወንድምም ቢሆን እህትም ቢሆን እናትም ቢሆን ብራችሁን ያጥፋሉ። እንዴት እንደምታመጡ ስለሚያውቁ በቃ ብር ዝም ብሎ የሚመጣላችሁ ይመስላል እና ሲያጥፉ ራሱ ጉዳያቸው አይደለም፣ ለምንም አይደለም ጉዳይ አይሰጡም በራሳችሁ ስላልደክሙበት። ግን እናንተ እንደዚህ ደክማችሁ ስታመጡ ብራችሁን ጠንቀቅ አድርጋችሁ መያዝ አለባችሁ እንጂ ዝም ብላችሁ ይሄን አስቀምጡልኝ፣ እንደዚህ ያድርጉልኝ ብላችሁ ስትሰጡ፣ አዎ ብሎ ውሸት ይዋሻሉ። ግን አንቺ ወይስ አንተ ስትሄዱ ለስራ ወይስ ደግሞ ነገ የሆነ ነገር ይሰራሉ ብላችሁ ወደ አገራችሁ ስትመለሱ ብራችሁ ጠፍቶ ሲጠብቃችሁ በጣም የሚያናድደው ብዙ ነገር ሰርታችሁ ብዙ ነገር አስባችሁ ስትሄዱ። ብራችሁ ከሌሌ ዋጋ የለምና መጠንቀቅ አለባችሁ። እኔ እኔ የደረሰኝ ስለሚያውቅ ነው እንደዚህ እንትን ብዬ የምናገራችሁ። እና እንግዲህ እስከብር ሁሉም ነገር ጊዜ ጊዜ ስላለው ያሳልፋል። ደግሞ በብር አይደለም ደስታ የሚመጣውም፣ ደስታ አይመጣም ብር ብር እንደፈለገ ቢኖር ደስታ አይመጣም፣ ወይ ደሞ ጤና አይሰጥም ጤና ጤና የሚሰጠው ፈጣሪ ነው። ደስታ የሚሰጠው ፈጣሪ ነው። ሰው ያለበት ቦታ ተመዝገን ብሎ ካልኖረ ዝም ብሎ ሰግብግብ ካለ ደስታ አይሰጥም። እና ስለዚህ እንደዚህ ሰው አታምኑ ማለት ነው። ብራችሁ ላይ ቤተሰብ ይሁን ማንም ሰው ይሁን እናት አባት ይሁን አያስቡላችሁ፣ ያጥፋሉ። ልጄ እንደዚህ ደክማ ነው እያመጣችሁ ለልጄ ላስቀምጥ አይሉም። እንደገና ተመልሶ አሁን ለምሳሌ ዛሬ ሰጠሽ አግዘሽ ምን ብለሽ፣ ወር ሳይሞላ እንደገና ሌላ እንትን ስለሚያስቡ፣ ስለዚህ ራሳችሁን ተጠንቀቃችሁ ለነጊያችሁ ያሰባችሁ መኖር አለባችሁ። ደግሞ ሰው አታምኑ፣ ሰው ካመናችሁ ጥሩም አይደለም። ምስጢራችሁ ለማንም ሰው አትናገሩ፣ ምክንያቱም ዛሬ የተናገራችሁ ትጥጣሉ ወይስ ደግሞ የሆነ ነገር ሲሆን የሚጎዳችሁ ነገር ካለ እነሱ አውጥቶ ስለሚያወሩባችሁ ያወራሉ፣ ለሌላ ሰው ያደርሳሉ። ይቅዳችሁ፣ ወደፊት አትናገሩ። እሱም ስትናገሩ ኔጌቲቭ ነገር ስለሚመጣባችሁ ማንንም ሰው ቢሆን ማለት ነው። ጥሩ ነገር ብታስቡ፣ ለምሳሌ አንድ ሰው ሰርቶ ሰርቶ ተለውጦ ስታዩ እኔ ስለምን አልለወጥኩም ብሎ ሰው ያስባል። ማንም ሰው ያስባል። ይሄን ነገር ማለት ነው። ይሄ ነገር የአብዛኛው ሰው ኔጌቲቭ ነገር ይዞ ነው የሚሄደው እንጂ የሆነ ነገር ተደርጎ ለምሳሌ አንዳንድ ጊዜ ሰው በቃ ስኬታማ ሆኖ ሲገኝ ምናምን ከዛ ከስኬቱ ሲወርድ፣ እንደዚህ በጥንቆላ ምናምን ተደርጌ ነው ምናምን ብሎ ያስባል። ሁሉም ሰው ላይ አይደለም ይሄ ነገር ግን አንዳንድ ጊዜ እንደዚህ ሰው በቃ በጭንቅላቱ የሚያስበው ነገር ነው የሚሆነው በጭንቅላቱ ሰው ካሰበባችሁ ይሆናል እንጂ ሁሉም ሰው እዛ ሄዶ ይሰራል ለማለት አይደለም። እኔ ይሄን ነገር አላምንበትም። ፈጣሪ ነው ሁሉም ነገር የሚችለው እንጂ ፈጣሪ አሳልፎ መስጣት ነው ለስራው፣ ለሁሉም ነገር ላይ ፈጣሪ ካላገዜ ማንም ሰው ስኬታማ መሆን አይችልም። እና ደግሞ ደስታም አይሰጥም ብር እንደፈለገ ብር ቢኖራቸው። አሁን ለምሳሌ ብዙ በሽታዎች አሉ፣ በብር በመድኃኒት በምን በምንም መታከም የማይችል እሱ ነገር። አሁን ለምሳሌ ብዙ ብር ኖሮ አንድ ሰው አሁን ለምሳሌ ካንሰር ቢኖርባቸው፣ ካንሰር ማለት መዳን የማይቻል ነው። ትንሽ ነው መዳን የሚችለው። እሱ ራሱ በንትን ነው በመድኃኒት በመድኃኒት ሁሌ በመድኃኒት እንትን ብሎ ነው የሚኖሩ እሱ ራሱ ካንሰሩ ተቆርጦ ወጥቶ ካልተመለሰ፣ ምናልባት ካልተመለሰ ግን ካንሰር ይመለሳል። ወጥቶ አሁን ስድስት ወር ምናምን ሳይቆይ ከተቆረጠ በኋላ ራሱ ተመልሶ ተበዛዝቶ ነው የምመለሰው። በካንሰር እየተያዘ ሰው ብዙ አይኖርም፤ ምክንያቱም ነፍሴው ያርፋል። ቶሎ ነው የሚያርፈውና ብር ቢኖራቸው አሁን ከስር መዳን አይችሉም። እና ፈጣሪ ድነት ካልሰጣ ብር በራሱ ድነት ወይ ደግሞ ጤና አይሰጠም፣ ደስታ አይሰጥም። ስለዚህ ባላችሁበት ላይ ተመዝገን ብላችሁ መኖር አለባችሁ። ደግሞ ከክፉ ነገር ሁሉ እግዚአብሔር ሁላችንን የሚጠብቅን፣ አገራችን ሰላም ያደርግልን። በዚህ ዘመን የምታዩት የትኛውም አገር ላይ ሰው ብር የአመለኬ ነው የምኖሮ መስል ይመስለኛል። እኔ ራሴ ብዙ ብዙ በሶሻል ሚዲያ የምናየው ራሱ እኔ ራሴ በጣም የሚገርምኝ አንዳንድ ጊዜ በቃ እንደዚህ ዝምብዬ ገብቼ ሰምቼ በምናምን የሚያስፈራ ነገር ነው ያለው። እንደ ዱሮ ዱሮ አናቅም፣ ይሄ ሶሻል ሚዲያ ስለሌለ መሰለኝ። ወይም ለምሳሌ ገጠር የኑርን ጊዜ ስልክ ምናምን የሌለበት ጊዜ ሲጀመር ምንም አናስበም። እኔ ሲጀመር ይሄን አሁን ይሄን ኃይል በሽታ አለ ወይስ ደግሞ ይሄ ነገር ህይወት እንደዚህ ከብዳል ምናምን የሚባለው ነገር አላቅም ነበር። እኔ አሁን ነው ይሄ ስልክ መጥቶ አለሙ አንድ አረገ። አለሙ ሁሉ አንድ አረገ። ይሄ ሶሻል ሚዲያው ኢንተርኔቱ። ሰው አሁን ለምሳሌ እዚህ ጋር የተደረገ ዛሬ የሆነ ቦታ ተደረገ በደቂቃ አለሙ ሁሉ ላይ ይደርሳል። ድሮ እንደዚያን ነበር። በእውነት ይሄ በሽታ ራሱ ብዙ በሽታዎች አላውቅም ነበር እኔ በራሴ። አሁን ግን እንደዚው ሳዩ የትና የት ነው በሽታ ያለ። ይሄ ሁሉ ዱሮ ነበር ወይስ አሁን ነው? በቃ ጥፋታችን በዝቶ ነው ደግሞ በሽታ እየበዛብን ምናምን ያልኩ አንዳንድ ጊዜ በጭንቅላት ያስባለሁ። ግን ዱሮ ምናልባት ኖሮ ይሆናል እንግዲህ እኛ ስለማናውቅ ስላልሰማን ይሆናል እንጂ ዱሮም ይኖራል እንግዲህ። አሁን አላውቅም እኔ እና አንዳንድ ጊዜ እንደዛ ነው ያለው። ለማንኛውም መልካም እያደርግልን፣ ሀገራችን ወደ ሰላሙ እያመልስልን። እና ይሄ ነገር ነው ለማለት እየመጣሁት። ወዳችኋለሁ። ላይክና ሰብስክራብ ቢያድርጉልኝ እና ኮሜንት ላይ ሀሳባችሁን ጻፉ። መልካም ይሁንላችሁ። ደህና ሁኑልን። ወዳችኋለሁ ሁላችሁንም ስም ያለው ሁላችሁ የምትሰሙ ሁሉ ማለት ነው። ደህና ደህና ሁኑልኝ። ተመልሼ እስከሚመጣ ድረስ ሀሳባችሁ ስጡ።